ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክብሯን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆኑ ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክብሯን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ እንግዲህ በትላንትናው ዕለት የአብይ አህመድ አገዛዝ ብርቱካንን በተመለከተ የለቀቀው አስቂኝ ዶክመንተሪ ፊልም በርካቶችን እያነጋገረ ቀጥሏል። እጅግ በጣም የሚያሳዝነውና የኢትዮጵያን ሕዝብ የናቀ ነው የተባለው ደግሞ ብርቱካን ናት ተብላ የቀረበው ፎቶግራፍ በርካቶችን እያነጋገረ ቀጥሏል። ባል ነው ተብሎ የመጣው ቀደም ብሎ ከሚስቱ ጋር የተነሳው ምስል እጅግ በጣም በሚያስገርም ሁኔታ እንኳን ብርቱካንን ልትመስል ይቅርና፣ የብርቱካንን ቅርጽ እንኳን የያዘ ነገር አልታየባትም። በተመሳሳይ እንደገና መጀመሪያ አካባቢ የአብይ አህመድ አገዛዝ ብርቱካን ናት ብሎ የለቀቀው አንዲት ፎቶግራፍ ደግሞ በርካቶችን እያስገረመ በተመሳሳይ እያናደደ እየተወያዩበትና እየተነጋገሩበት ቀጥለዋል። በአጠቃላይ ግራ የገባው የአብይ አህመድ አገዛዝ የብርቱካን ጉዳይን በተመለከተ ሁለት ተመሳሳይ ሴቶችና አንድ ዋናውን ብርቱካን በአጠቃላይ ሶስት ብርቱካኖችን አሳይቶናል። ብርቱካን መጀመሪያ በኢቤስ ላይ የተናገረችው ንግግርና እምባዋ እንዴት እንደሚፈስ የምታስረዳባቸው ቃላትና ሁኔታዎቿ በአጠቃላይ እጅግ በጣም በሚያስገርም ሁኔታ የኢትዮጵያ ሕዝብን ልብ ነክቷል። በመቀጠል የብርቱካን እውነት ብለው ያመጡት ድራማ ደግሞ በርካታ ኢትዮጵያውያን እንዳላመኑትና ጭራሽ የአብይ አህመድ አገዛዝ መሳቂያና መሳለቂያ ሆኖ ቀጥሏል። ይህ በእንዲህ እንዳለ በርካታ ትላልቅ ሰዎች እንደተናገሩትም ብርቱካን እንደ ዚህ አይነት የተመቻቸ ትዳርና መኖሪያ ቤት ካላት እንዲሁም ደግሞ ጎረቤቶቿ የሚያውቋት ከሆነ በኢቤስ ላይ ቀርባ ልመና ስትወጣ በመላው ኢትዮጵያ ብቻ ሳይሆን በዓለም ላይ ምስሏ እንደሚታይ ዝግጅቱ በአጠቃላይ እንደሚተላለፍ እያወቀች እንደዚህ አይነት ነገር ደፍራ አታደርግም የሚሉ በርካታ ኢትዮጵያውያን ዛሬም ሽንጣቸውን ገትረው ተከራክረዋል። ነገር ግን የአብይ አህመድ አገዛዝ የኢትዮጵያ ሕዝብን በናቀ መልኩ እጅግ በጣም በሚያሳዝን ሁኔታ ሁለት የተለያዩ ሴቶች ብርቱካንን ይመስላሉ በሚል በአጠቃላይ ከዋናዋ ጋር ሶስት አይነት ብርቱካኖችን ይዞ ብቅ በማለትም የብርቱካን እውነት በሚል ድራማ ሰርቶ አልፏል። ዛሬም በፕሮፓጋንዳ ማሽኖቹ በኩል የሚለቀቁ ፎቶግራፎች በአጠቃላይ ጭራሽ ብርቱካንን የማይመስሉ እጅግ በጣም የሚያስገርመው ደግሞ የቀን መለያየት የሚታይባቸው ዶክመንቶችም በስፋት እንዲሰራጩ ተደርጓል። ነገር ግን የኢትዮጵያ ሕዝብን በአጠቃላይ ማሳመን ያልቻለው ድራማ ዛሬ ደግሞ የኢቤስ ቴሌቪዥን ባለቤት ይቅርታ እንዲጠይቅ አድርገውታል። በተመሳሳይ አምስት የኢቤስ የቴሌቪዥን ጣቢያ ሰራተኞችም በሽብር ወንጀል ተጠርጥረው ፍርድ ቤት እንዲቀርቡ ተደርጓል። ዛሬ መጋቢት 19 ቀን 2017 ዓ.ም አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀርበዋል። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀን የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷቸዋል። የፌዴራል ፖሊስ የጊዜ ቀጠሮን የጠየቀው የብርቱካን ጉዳይን በተመለከተ በስምንት ተጠርጣሪዎች ላይ እያካሄደ ያለውን ምርመራ ስራውን በሰውና በሰነድ ማስረጃ በስፋት ለማጣራት እንደሆነም ይፋ አድርጓል። ከስምንቱ ተጠርጣሪዎች መካከል ባለፈው ሳምንት እሁድ ቀን በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመ መስገንም ትገኝበታለች። የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስኪያጅና የመገናኛ ብዙሃን አንዱ ባለድርሻ የሆኑት አቶ ነብዩ ጡመ ልሳንም በተጠርጣሪነት ፍርድ ቤት ቀርበዋል። በቴሌቪዥን ጣቢያው በፕሮግራም ዳይሬክተርነት የሚሰራው ጋዜጠኛ ታሪኮ ኃይሌ፣ የስቱዲዮው ዳይሬክተሩ አቶ ንጥር ደረጀ፣ ረዳት ፕሮግራም አዘጋጇ ህሊና ታረቀኝና የካሜራ ባለሙያ የሆነው ቶማስ ደመቀም ፍርድ ቤት የሚቀርበው የዛሬውን ሂደት ተከታትለዋል። ረቡ በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸ ተጠርጣሪዎች መካከል ሁለቱ በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በኃላፊነት ሲያገለግሉ የነበሩ ናቸው። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ዛሬ አርብ መጋቢት 19 ቀን 2017 ዓ ም ያቀረበው የጊዜ ቀጠሮ መጠየቂያ ማመልከቻ ስምንቱ ተጠርጣሪዎች በአጠቃላይ በሽብር ወንጀል ጉዳይ እንደተጠረጠሩ አስረድቷል የግራ ቀኙን ክርክር ያዳመጠው ከፍተኛ ፍርድ ቤትም ፖሊስ በጠየቀው የ14 ቀን የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ለፖሊስ ፈቅዶለታል ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የቀድሞ የኦፒዲዮ ከፍተኛ ባለስልጣን የነበሩት አቶ ታዬ ደንዳ ዛሬ ፋና ብሮድካስቲንግ ኮፕሬሽን ሀሰተኛ መረጃ አሰራጭቷል ሲሉ ክስ መመስረታቸው ይፋ ተደርጓል። መጋቢት 19 ቀን 2017 ዓ ም የህዝብ ተወካይ ምክር ቤት አባል የሆኑት አቶ ታዬ ደንዳ ፋና ብሮድካስቲንግ ኮፕሬሽን በታህሳስ 1 ቀን 2016 ዓ ም በቁ ቁጥጥር ስር በዋሉበት ጊዜ ኦነግ ሸኔን በቤታቸው በመደበቅ ሰዎችን ሲያሳግቱ ነበር የሚል ሀሰተኛ መረጃ ማሰራጨቱን ተናግረዋል። አቶ ታዬ ደንዳ በሰጡት መግለጫ ፋና ብሮድካስቲንግ በቅርቡ በብርቱካን ጉዳይ ላይ ሀሰተኛ መረጃዎችን ለማጋለጥ ዶክመንተሪ ፊልም ማዘጋጀቱን አድንቀዋል። ነገር ግን አቶ ታዬ ደንዳ በራሱ ላይ ተመሳሳይ ክስ ሲቀርብበት ተገቢውን ምላሽ አለመስጠቱ በጣም አሳዝኖኛል ሲሉ ገልጸዋል። ፋና የሰብአዊ መብቶች ኮርፖሬሽን ሲጠይቀው ከጸጥታ ኃይሎች ተዘጋጅቶ የመጣውን አነበብኩ እንጂ ሀሰተኛ መረጃውን እኔ አላዘጋጀውትም የሚል ምላሹን ሰጥቷል ያሉት አቶ ታዬ ደንዳ ስህተቱን ካወቀ በኋላ እንኳን ፋና ይቅርታ ለመጠየቅ መቸገሩን ገልጸዋል። አቶ ታዬ ደንዳ ፋና ብሮድካስቲንግ ኮርፖሬሽን በብርቱካን ጉዳይ ላይ ፈጣንና ዝርዝር ነገር ዶክመንተሪ ያዘጋጀበትን ምክንያት በመጠየቅ የራሱ ስህተት ሲጋለጥበት ግን ዝምታን መምረጡን ተችተዋል። ፋና ብሮድካስቲንግ ኮርፖሬሽን እስካሁን ለዚህ ክስ ምላሽ አልሰጠምም ብለዋል። የቀድሞው የኦፒዲዮ ከፍተኛ አመራር አቶ ታዬ ደንዳ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አስቂኙ የብርቱካን ድራማን በተመለከተ ጃዋር መሐመድ ለሶስተኛ ጊዜ ዝምታውን ሰብሯል። እንደሚታወቀው ጃዋር መሐመድ የብርቱካን ጉዳይ ከተነሳ በኋላ ሀሳቡን በስፋት መስጠቱ ይታወቃል። ዛሬ ደግሞ የብርቱካን ጉዳይን በተመለከተ አወዛጋቢው ዶክመንተሪ ከተለቀቀ በኋላ ጃዋር የሚከተለውን ምላሽ ይፋ አድርጓል። ጉዞ ላይ ነበርኩና ብርቱካን ሐረካትን ከተማ አሁን አየሁትም። ይሄ ጉዳይ ለምን አጀንዳ እንደሆነ ከመጀመሪያው የነበረኝን ጥርጣሬ አጠናከረልኝ። ትላንት ልጆች ታገቱ በማለት የአማራውን ወገን በኦሮሞ ላይ ለማነሳሳት እንደተጠቀሙበት ሁሉ ዛሬ ደግሞ ኦሮሞን ስምህ ጠፋ በማለት ከጎናቸው ለማሰለፍ የተቀነባበረ ሴራ ነው ብሎታል። ያኔ አጀንዳውን በመጠቀም ኦሮሞ ላይ ሲዘመት እንደተቃወምኩት ሁሉ ዛሬ ተገልብጦ አማራው ላይ ሲደገም ሳይ ዝም አልልም። አበክሬ እቃወማለሁ። አንድ ነገር ደግሜ ልናገር። ይሄ የደንቢ ዶሎ ተማሪዎች እገታ ጉዳይ በዚሁ አያበቃለትም። እውነታው ሁሉንም ወገን በሚያሳምን መልኩ እስካልወጣ ድረስ ጠቃሚ ሆኖ በታየ ጊዜ ሁሉ መመዘዙ ይቀጥላል። ስለሆነም ለታገቱት ልጆች የምታዝኑም ሆነ የሕዝባችሁ በጎ ስም መጉደፉ የሚቆጫችሁ በግራና ቀኝ ተሰ ልፎ ከመቋሰል ይልቅ ነፃና ገለልተኛ አካል ተቋቁመው ምርመራ እንዲካሄድ ጫና አድርጉ። ከዚህ ድራማ ዋና ተጎጂ በጦርነት እየታመሱ ባሉ አካባቢዎችም ሆነ በሌሎች ቦታዎች ለወሲባዊ ጥቃት የሚጋለጡ እህቶቻችን ናቸው። ጩኸታቸው እንኳን ሰሚ እንዳያገኝ የሚያደርግ ሴራ ነው ብሎታል። ጃዋር መሐመድ የብርቱካን ጉዳይን በተመለከተ ለሶስተኛ ጊዜ ባስተላለፈው መረጃ

ክብሯን አድማጮች፣ ወደሚቀጥለው መረጃ ሳልፍ ደግሞ የሰብአዊ መብት ተከራካሪ እንዲሁም ደግሞ ጠንካራ አክቲቪስት የነበረው ታማኝ በየነ ዛሬ ከረጅም ቆይታ በኋላ እነ አብይ አህመድ የሚያስቀው ዶክመንተሪ ውስጥ ስሙን በማስገባታቸው የተነሳ በዝምታ ተኝቶ የነበረውን ታማኝ በየነ ቀስቅሰውታል። ታማኝ በየነ የብርቱካን ታሪክ በኢቢኤስ ከተላለፈ በኋላ አጭርና ጠንካራ መልእክቱ ለአብይ አህመድ ቀላል ሆና አልታየችው። ታማኝ በየነ የብርቱካን ታሪክ እንዳዳመጠ የግፍ ጽዋው ሞልቶ ፈሰሰ። እንባ ጉልበት አለው። ይሄ እንባ ሀውልት ይሆናል፣ ትውልድን ከእንግዲህ አይደገምም በሚል ቃል ያስተባብራል። ያኔ ደግሞ የእናንተ ፍጻሜ ይሆናል። ይሄ መልእክቱ የአብይ አህመድን መንደር አንቀጥቅጦት ነበረ። ሆኖም የአብይ አህመድ አገዛዝ ተሯርጦና ደንግጦ የብርቱካንን አስቂኝ ዶክመንተሪ ይዞ መጣ። በመሃልም የታማኝን አጭር መልእክት ሰንቀር አድርጎ የተኛውን ታማኝ ቀሰቀሰው። ዛሬ ደግሞ ታማኝ በየነ በማስረጃ ብቅ ብሏል። ወቻው ጉድ ነው እንጂ ሌላ ምን ይባላል? ሁለት ቴሌቪዥን ጣቢያ፣ የኢትዮጵያ መከላከያ ጸረ መረጃ ክፍል፣ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ፣ የኢትዮጵያ ብሔራዊ ደህን ነት ቢሮ የኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ፣ አዲስ አበባ ፖሊስ፣ የአማራ ክልል ፖሊስ፣ የሲዳማ ክልል ፖሊስ፣ ይሄ ሁሉ ባለሙያ የተሳተፈው ውሸትን ለማጋለጥ ነው። ታማኝ በየነ ይጠይቃል። የብርቱካን እውነት ውሸት ሆነ ነው የምትሉኝ? ታማኝ በየነ ሁለት ጊዜ ይጠይቃል። በመቀጠል ታማኝ በመገረም መልካም ብርቱካንስ ዋሸች እንበል የሷን ውሸት ትተን ሰባቱ ልጆች ዛሬስ የት ናቸው? ታማኝ ይጠይቃል። ይሄ ሁሉ ባለሙያ ተሰብስቦ በአንድ ሳምንት ውስጥ ይሄንን አይነት ዘጋቢ ፊልም ሲሰራ አምስት አመት ሙሉ የጠፉትን ልጆች ወላጆቻቸውን አናግሮ ምናው የአምስት ደቂቃ ዘጋቢ ፊልም መስራት አቃተው። ታማኝ ይጠይቃል። ብርቱካንስ አንድ ዜጋ ነችም፣ ከዋሸች ቤተሰብም ማህበረሰብም ብዙ ሊያስከፍላት ይችላል፣ ግን ውሸት እንደ ፖለቲካ ፕሮግራም አላማዬ ብሎ የያዘ መንግስት በምን ሞራሉ ነው አንድን ዜጋ ውሸታም ብሎ የሚከሰው? ታማኝ ይጠይቃል። በተወካዮች ምክር ቤት፣ በዓለም አቀፍ መድረክ፣ በቴሌቪዥን ብቻ ሳይሆን ማይክ በጨበጡ ቁጥር የሚዋሹ ጠቅላይ ሚኒስትር ይዞ ብርቱካንን ውሸታም ማለት ይቻላል ወይ? ታማኝ ይጠይቃል። ይልቅ ከየት ተማርሽው፣ ማን አስተማረሽ፣ ብዙ የጠቅላይ ሚኒስትሩን ንግግር ታያለሽ ወይ ማለት አይሻልም ነበር? በማለትም ታማኝ በየነ ጥያቄውን ጠንከር አድርጎ አስተያየቱን ጠበቅ አድርጎ ጠቅላይ ሚኒስትሩ መኖሩን ነቆሮታል በመጨረሻም ታማኝ በየነ ወደፊት ሰፋ ያለ ጉዳይ ይዤ እመለስበታለሁ ለአሁኑ ግን አለ ታማኝ በየነ እነዚህን አምስት መዝናኛ ውሸቶች ይመልከቱ በማለት የጠቅላይ ሚኒስትሩ ቪዲዮዎችን ኤዲት አድርጎ በራሱ ቻናል ላይ ፖስት አድርጎታል የሰብአዊ መብት ተከራካሪው ታማኝ በየነ ዝምታውን ሰብሮ አራት መስመር ብቻ ጽፎ ያስደነበረው ጠቅላይ ሚኒስትር አብይ አህመድ በከንቱ አላልፍም ብሎ የተኛውን ታማኝ በየነ ቀስቅሶ ወደ ትግል ጎትቶ አስገብቶታል። ክብሯን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይው ደም።